ኑሐሚን እና ናሆም የናሆምን እናትና አባቱን አቶ ላይጉንና ወይዘሮ ዝናሽን አስታርቀዋቸዋል ማለት ነው። እንዴት ታረቁ የሚለውንና እንግዲህ አቶ ላይኩንም እንደተመለከት ነው በፍጹም ያችን ሴት አይኗን ለአፈር ከሱ ዋጋ ሁለተኛ ብሬ መኖር አልችልም ብለው ነበረ ማለት ነው። እንግዲህ ኑሐሚንም ያው በጣም ከባድ ነገር ነበረ ማለትም አስባችሁታል። ሰው ሳያረግዝ ነብሰ ጡር ሳይሆን ነብሰ ጡር ነች ተብሎ ለብዙ ጊዜ በስቃይ በመቀራ አሳልፋ ነበረ እና ያን ያንም እያስታወሰች አሁን ላይ ግን ጥሩ ጊዜን እያሳለፈች ትገኛለች። ሁሉን መርሳት አለብን አባዬ፣ ያየ ትናንትና ነበረ ዛሬ አዲስ ቀን ነው፣ አዲስ ምዕራፍ፣ አዲስ ህይወት ብላለች ማለት ነው። ወደ ስራው አለም ገብታለች ኑሐሚን። እንግዲህ አቶ ላይኩን ወደ ሰጧት የስራ ቦታ ሂዳ ናሁም ጋር ለመስራትም ተነጋግራ ጨርሳለች። እናም በጣም ደስ የሚሉ ነገሮች ተፈጥረዋል ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ብዛልኝ። በያላችሁበት ይህንን ቪዲዮ ውስጥ ጀምሮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ እንኳን ደህና መጣችሁ። ላይኳን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን የተሰኘውን ድራማ ነው። በዚህ ድራማ ላይ አንደኛ ነገር ቀጣዩን ክፍል ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና አጋብዛለሁ። ሁለተኛ ነገር ደግሞ ከዚህ ቪዲዮ ላይ ማለትም ከዚህ ድራማ ምን ተምረናል ከወይዘሮ ዝናሽ ከሁሉም የሚለውንም በስተመጨረሻ የምናየው ይሆናል ማለት ነው። አብራችሁኝ ቆዩ። በጣም ደስ የሚለው ነገር እንግዲህ አቶ ላይኩን ከባለቤቱ ማለትም ከወይዘሮ ዝናሽ ጋር ታርቀዋል ማለት ነው። እንግዲህ የሚሆነው በኑሐሚንና በናሆም ጥረት ነው። ኑሐሚን እንግዲህ ናሆም ኑሐሚን ጋር ሄዶ ነበረ፣ ማለትም እነ ኑሐ ቤት ሄዶ ነበር። እናም ኑሐሚን እና ናሆም እዚህ ጋር ያወሩት እኔ የመጣሁት አባቴን እና እናቴን ለማስታረቅ ነው ብሏታል። እሷም በጣም ደስ የሚል ሀሳብ ነው፣ እኔ ራሱ እያሰብኩት ነበረ። እናም ስጠብቅህ መጣ፣ በጣም ደስ ይላል። ቆይ ግን እኔ ባልወጣ አንተ እዚሁ ልትቆይ ነበር እንዴ? ብለዋለች። እሱም አይ ስልክሽ ስላልሰራልኝ እየጠበኩሽ ነበር፣ እና የመጣሁት አባቴን እና እናቴን ለማስታረቅ ነው። ግን አንቺ ፈገገን በፈገገን ሆነሻል ይላታል። ማለት ነው በስተ መጨረሻ የተፈጠረውን ነገር ትነግረዋለች። በጣም ይገርመሃል እኮ ወይዘሮ ዝናሹም ዝም ብላ ነበር የለፋችው። ምንም የተፈጠረ ነገር የለም እኔ ነብሰ ጡር አልነበርኩም የሕክምና ስህተት ነው ብላ ሁሉንም ነገር ስትነግረው ቆይ እንዴት ይላል። ቆይ እንዴት እንዴት ነው እንደዚህ ሊሆን የቻለው ብሎ እንግዲህ ጠይቋታል። ማለት ነው እና አሁም እሷም እንግዲህ የወይዘሮ ዝናሽን አትፍረድባት፣ ምክንያቱም የአደራ ልጅ በዳግም ስለመጣውባት ነው። እኔም ፈልጌ አይደለም እንግዲህ ዳግምን ኤርሚያስ ኤርሚያስና ዳግም ነበሩ ተጣልተው፣ ከአንዴም ሁለቴ ተጣልተው ነበር። እናም እንግዲህ እሷ ናት ያስደበደበችው ብላ አስባ ነው እኔን ማለትም ልጄን ልትበቀል አስባ የነበረው ነገር ግን እኔ ምንም አይነት እርግዝና በሆዴ የለም ብላለች። ኤርሚያስ ደግሞ ወይዘሮ ዝናሽ ቤት ሄዶ ቀውጦታል ማለት ነው እንግዲህ ኤርሚያስ። በፍጹም ሐኪሞቹ ልጅ የለም አላረገዝሽም ሳይሆን ያሏት ወይዘሮ ዝናሽ ሲጀመር ልጄን የገደለችው እሷ ናትን ገና በቀላታለሁ ብሏል። እንግዲህ አንዴ ሄዶ ዳግምና እንደገና ደግሞ እናሁም ቀጥቅጠው ቀጥቅጠው ልከውታል። አሁንም ግን በፍጹም እኔ ያልተኛም፣ እንዴት ሆኖ ነው ውሸት ሊሆን የሚችለው? በጭራሽ ይሄ ሊሆን አይችልም ብለው እያበደ ይገኛል ማለት ነው። በሌላ በኩል እንግዲህ በጣም የሚገርመው ነገር በጣም እኮ ነው የሚገርመው። እውነት ለመናገር የገነትና የሄደን ጉዳይ በጣም ዘይገርም ነው። ገነትና የሄደንም እንዴት ነፍሰ ጡር አልሆነችም? እንዴት ብለው ቃውጠውታል። እንግዲህ በጥበጣዋ ግቷት ነገር በቃ አክሲደንት ነበረ ተፈጠረ፣ አለቀ። ነፍሰ ጡር አይደለችም አሁን ላይ እና በጣም የሚገርመው ነገር ኤደን፣ እኔ ከሷ በላይ ነኝ፣ ቢያንስ ኔዲ ቃል አላመጣውም እያለች ልትን በጣረርባት አስባ ነበረ ማለትም ንውሃ ከወለደች በኋላ ማለት ነው። በሚገርም ሁኔታ ግን አሁን አለመውለዷን ማለትም አለማርገዟን ስትናገር በጣም ነው የተናደዱት። በተለይ ገነትና ኤደን ማለት ናቸው። ገነትና ኤደን በጣም ነው የተቃጠሉት። ወይዘሮ ዝናሽ እንደውም ወይኔ፣ እንደውም ማርገዛው በሆነ ይሻላ ነበረ። ከዚህ በኋላ አሁን ምንድን ነው ማድረግ የምችለው? ዳግም እንደሆነ እኔን አይሰማኝም። በተለይ ደግሞ ናሆም አሁን ላይ እኔን መስማት አይፈልግም። እሺ፣ አሁን ናሆም ጋር ስትሰራ እዛ ደግሞ እሱ ጋር አንድ ላይ ላለመሆኗ ምንድነው ማረጋገጫ? ወይኔ እኔ ዝናሽ የማን ደፍሮ ልጅ እያለች ትገኛለች ማለት ነው። እንግዲህ ወይዘሮ ዝናሽ በጣም አንዳንዴ ራሳችን ስንቆለል አወዳደቃችን ከባድ ነው የሚሆነው። እሷ ደግሞ ዝናሽ የአቶ ማን ደፍሮ ልጅ እያለች ራሷን ስትፎክር የነበረችዋ ሴትዮ ማለት ነው እንግዲህ ኑሐሚንን እና እንዲሁም ደግሞ አምራንን ስትሳደብ እሷ ራሷ ሌላ ልጅ አይደለም ይቅርና እነሱስ ቢያንስ አንድ ቦይ ፍሬንድ ይዘው ነው። እሷ ጭራሽ ትዳሯን ቁጭ አድርጋ ከተማ ክፍለ ሀገር ሄዳ ወልዳ መታ ቁጭ ብላለች። ያ ልጅም እንግዲህ ዳጊ ነው። አሁን ላይ ዳጊ ህይወቷን ሊያመሰቃቅለው ተቃርቧል ማለት ነው። እማዬ ከተናገርሽ የተናገሬ ያለዛኔ የተናገሬ ቤተሰቦችሽን እንዳላምስልሽ እያላት እያስፈራራት ይገኛል። ክፋት ይሄ ነው እንግዲህ። ኑሐሚን ገና እዚህ ቤት ስትመጣ ነበረ ድሃ ስለሆኑ አባቷ የታመመ ስለሆነ ገና እኔ እነዚህ ድሃዎች በፍጹም የኔ እንግዳ ሊሆኑ አይችሉም እያለ ስትኮፈስ የነበረው ማለት ነው። አሁን ላይ ግን እሷ ሀገር ተራ ይረግጣል። ይኸው ዳጊ መጥቶ ብዙ ጊዜ ሆነው ማለት ነው። ለዚህም ነው አቶ ላይ ጉምን ብለዋታል። አየሽ አንዳንድ ጊዜ ማስተዋል አለብሽ እኔ ግን እንግዳሽ እንግዳይ ነው ብለዋታልኝ ከዚህ በፊት ማለት ነው። አሁን ላይ አቶ ላይ ጉን ወደ ቤት መጥቷል ማለት ነው። ወይዘሮ ዝናሽም በጣም ደስ ብለዋታልኝ በመምጣቱ ማለት ነው። ነገር ግን እሷ እንደሆነች ሁሌ ነው የምታጠፋው። ለዛም ነው አሁን ላይ ኑሐሚን ብለዋታል፣ አንቺ በጭራሽ እናት ልትሆኚ አይገባም ሲጀመር እኔ እኮ እንዴት እንዳመንኩሽ ሁላ አሁንም፣ አስጠነቅቅሻለሁ አምራንን ይሻ ትመጣለሁ በልጄ ላይ የሆነ ነገር አደርሳለሁ ብትይ ውርድ ከራሴ ብለዋል ማለት ነው። እናሆም በጣም ከባድ ነገር ነው። በዚህ ላይ በነገራችን ላይ አሁን ላይ ይሄ ሁሉ እሩም ታታ የተመቸው ለናሆም እና ለናሆም ብቻ ነው። ምክንያቱም ናሆም አምራንን በፍጹም አይቻልም፣ እሷን አግብተህ መኖር አትችልም ተብሎ ነበረ በዚህ በተፈጠረው ግርግር ግን አምራንን አግብቶ ለመኖር ያሰበውን ሀሳብ እቅዱ እውን እንዲሆንለት ሆኗል ማለት ነው። ማለትም ወይዘሮ ዝናሽ ባደረገችው ስራ ማለት ነው። ወይዘሮ ዝናሽ እንግዲህ የኑሀሜንን ልጅ ልትገድል ነበረ ሀሳቧና እቅዷ። ነገር ግን አልተስተካከለላትም፣ አልተሳካላትም። በመሰረቱ ልጅ ለመግደል አለች እንጂ ለገነት ልጅ አይደለም፣ ልትገድል አስባ የነበረው እራሷን ኑሀን ነው ማለት ነው ኑሃን ነው ልትገድላ ታስባ የነበረው ያም አልተሳካም። እንግዲህ ኑሃሜን አባቷን አባዬ በጣም ነው ደስ ያለኝ ብላ ደስታዋን ብትነግረው አቶ ላይኩን ግን ደስታውን አብሮ ለማጣጣም አልፈቀደም። ምክንያቱ ደግሞ አቶ ላይኩን ልጁን በጣም ነበር ያኔ የተናገራት ኑሃሜን የምትባል ልጅ የለችኝም አላውቃትም ብዙ ብዙ ነገር። በእርግጥ ያን ሁሉ ወዲያው ይቅርታ ብሏት ቅርታ ባብለው ነበረ አሁን ላይ ግን በተለይ ውሸት መሆኑን ስትነግራቸው አቶ ተሰማ በጣም ነው ያዘኑት። ልጄ ማሪኝ፣ ልጄ ቅርበኝ እያሉ እያለቀሱ ይገኛል ማለት ነው። አቶ ላይኩን ግን በጣም ነው ደስ ያለው። በጣም በጣም ማለት ነው። ሲጀመር እኮ ልጅ፣ እኔ እኮ አውቃለሁኝ ዘላን እንዳልሆንሽ። በቃ ይሉኝታ ይዞሽ፣ ገንዘብ አባብሎሽ፣ ፍቅር አታሎሽ እንደሆነ ተረድቼሽ ነው ልጄ፣ አሁንም ቢሆን ከዚህ በኋላ ጠንካራ ልጁኝ ብለዋታል። አቶ ለይኩን በጣም ነው። ከዚህ በኋላ የማኮራችሁ ከዚህ በኋላ ምንም አይነት መጥፎ ነገር አይፈጠርም ብላ ለአቶ ለይኩንም ቃል ገብታለች ማለት ነው። አምንሻለሁ ልጄ አምንሻለሁ ብሏታል። በጣም ደስ ነው የሚለው ይሄ ማለት ነው። እና እንግዲህ ኤርሚያስ ተስፋውን ቆርጧልኝ። ኤርሚያስ እንግዲህ በጣም በሚገርም ሁኔታ ኑሐሚንን የነካ እኔንም ነካ ማለት ነው። ስለዚህ ወይዘሮ ዝናሽ ብሏታል። በነገራችን ላይ ወይዘሮ ዝናሽን አፍንጫዋን ነው ያላት ማለት ነው፣ ደም ደም ያደረጋት ለነገሩ ሲያንሳት ነው። ሌላው ዳጊም ያው ቁጫኑን ነው የተበረደው። ዳጊ እንግዲህ ከዚህ በፊት ተመትቶ ነበረ፣ ኤርሚያስ መትቶት ነበር ማለት ነው። በጣም አድምቶት ብዙ ነገር ተፈጥሮ ነበር። ያንን ነው የመለሰው ብድሩን ማለት ነው። ዳጊ ብድሩን ነው የመለሰው። እና ናሁምና ኤርሚም ከዚህ በፊት ተደባድበው ነበረ። እንደው እውነቷን ነው በነገራችን ላይ ኑሐሚን እውነቷን ነው። ለናሆምን ብለዋለች። ልክ ናሆምን ብሏንኝ በመጀመሪያ እኔና አምራን ልንታረቅ ነው፣ እናም ልንጋባ ነው ሲላት፣ እንዴ ለአንተ ከተመቼ አንተ ካመንክበት ደስ ብሎኛል ለአንተ እኔን ግን እንዴት አምናት ነው እሱ ያለችን ሰምተህ ነው ስትለው ጊዜ ሱማው እንግዲህ ኤርሚ ከኔ በፊት የነበራት ቦይ ፍሬንድ እንደሆነ ነግራኝ ተማምነናል ብሏታል። እንዴ እሷ ስላለችንም ወይስ እንዴት ነው ስትለው ጊዜም አዎ ብሏል። በነገራችን ላይ እናሁም በጣም እየተሸወደ ነው ያለው እናሁም እናቱም ነግረዋለች፣ እቺ ልጅ ልትበላህ ነው እንጂ በፍጹም አፍቅራህ አይደለም። እቺ ልጅ አንተን ገንዘብን ነው የምትወደው አንተን አትወድህም። ልጅቷ እኮ ታስታውቃለች ብትለው፣ አባቱም ቢነግረው፣ ሁሉም ቢነግሩት፣ እናሁም አይኔን ግንባር ያድርገው ብሎ ድርቅ ብሏል ማለት ነው። ታዲያ እንግዲህ እንዳለውም እሱ ይጋባሉ ወይስ እንዴት ነው የሚሆነው ሲባል፣ በነገራችን ላይ አምራን ራሱ በጣም የሚገርመው ነገር አምራን ናሆም ማለትም እናቱና አባቱ እንዳሉት ናሆምን አትወደውም። ከዚህ በፊት ራሷም ተናግራለች። እኔ ምንም አይነት ፍቅር የለብኝም ለኤርሚ ነግረዋለች። ፍቅር እኮ በአንተ ቀረ አንተ የስራ ንስጥህና ፍቅር በአንተ ቀረ። አሁን ላይ ናሆምን እኔ አላፈቅረውም፣ ነገር ግን ገንዘቡን ብዬ ነው ደሞ ልግባ ብቻ እዛ ቤት እዛ ቤት ከገባው በኋላ እናቱንም እሱንም አሳያቸዋለሁ ብላለች ማለት ነው። እኔ የሚገርመኝ ስለገባች እኮ ቤት ስ ሆነ ማለት አይደለም። አምራን በጣም ነው የምትገርመው ግን ያው የደላው ኑሮ ለመኖር ጸዳ ብላ ለመኖር ፈካ ብላ ለመኖር ብላ ነው እንጂ እዛ ቤት ስለገባች ያን ቤት ስ ሊሆን አይችልም፣ ምክንያቱም የናሆም የእናትና አባቱ ቤት ነው። እና እሷ ግን የምትፈልገው እዛ መሆን ነው። ኢብን ኑሐሚን እንኳን አይ እዚህ ቤት አንኖርም ይሄ እኮ የእናት አባት ቤት ነው እኛ የተሻለ ቤት፣ ሌላ ቤት እንኖራለን ሲላት፣ በፍጹም ይሄን የመሰለ ቤተ መንግስት የመሰለ ቤት ትቼ ሌላ ቤት አንሄድም በጭራሽ ነው የምፈልገው፣ አማቶቼ ጋር ነው ብላለች እና እናቱንም አልፋታትም እያለች ትገኛለች። እንግዲህ አምራን እዚህ ጋር ስትመጣ፣ ወይዘሮ ዝናሽና አምራን ሁለት ባብ ሁለት ምስጥ እንዴት ሆነው ነው የሚኗኗሩት ነው እንዴት ሆነው ነው የሚኗኗሩት? ገነትና አይደን በዛ በኩል ኖሃሜንን በጣም ነው ሊያሰቃይዋት፣ ፕሮግራም የያዙላት። እንዲሁም ደግሞ ወይዘሮ ዝናሽም አለቅሽም፣ አልፋታሽም በጭራሽ ሕይወቴ እንዲመሰቃቀል ምክንያት የሆንሽ ሸዋንችነሽ እያለች በኖሃሜን ላይ እየፎከረችባት ትገኛለች ማለት ነው። በሌላ በኩል ዳጌ ከኖሃሜን ፍቅር ይዞታል። ኖሃሜን ደግሞ ናሆመን አፍቅራ ችግር ውስጥ ናት። እና ኤርሚ ደግሞ ኤሚንን ለማበላሸት ጫፍ ላይ ደርሰዋል። ያው በርግጥ ልጅቷ ዱርዬ ናት። ግን ደግሞ እናሴቱ በተለይ ዝናሽ እንድታዝን የማይሆን ተራ ቦታ ላይ ወስዶ ቁጭ ላይ ያረጋት አስበዋል። እሱንም እንግዲህ ጀምሮታል ማለት ነው እና ቀጣይ ምን ሊሆን ይችላል ሲባል ናሆም እና ኑሐሚን በነገራችን ላይ ቀጣይ አንድ ላይ ይሆናሉ ማለት ነው። እንግዲህ አንድ ላይ የሚሆኑትም ደግሞ ናሆም የአምራንን ከሀስከበ ማለትም እያሾፈች እንደሆነ እንደማትወደው እንደማታፈቅረው ያቃል ማለት ነው። ያኔ ነው እንግዲህ ይለያያሉ። ከአምራን ጋር ኑሐሚን ጋር አንድ ላይ እንደሚሆኑ ይህ ግልጽ ነው ማለት ነው። እናም ለጊዜው ይህን ይመስል ነበር ይሄ ክፍል። በቀጣይ ክፍል ቀጣዩን ይዤላችሁ የመመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ተወዳጆች፣ ላይክ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ ያሉናችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ ተወዳጆች።